ደስላል ደስላል ያሰብኩት ሳቷ ዝንፎ ተቃንቷል የጎደለ

መኮንን አያና በኤልኤም አንድ ተወክሎ የወንድሙ ጅራን ስሜነሽን ነበረ። ከዳኞች ምርጫ የመረጠው እንዴት ነበር? ጥሩ ነበር። እናመሰግናለን። በሰማኒያ ሁለት ሀያ ሁለት ላይ ደግሞ ስራዎቻቸውን ስትወዱላቸው ለምትፈልጉት ሰው ድምፅ መስጠት ትችላላችሁ። ቀደም ሲል የሰማነው የወንድሙ ጅራ ስሜነሽ ኪቦርዱም፣ ድራሙም እንዲሁም ደግሞ ሪከርዲንግ ማስተሪንግና አሬንጅመንቱ የዳግማዊ አሊ ነው። በጣም ከሚወደዱ ስራዎቹ መካከል ነው። እናመሰግናለን ዳግማ ያለኝ በዚህ አጋጣሚ ዳኞቻችን አስተያየት ብቻ ይሰጡናል። እሺ መኮንን፣ በዚህ በጣም ቆንጆ በሆነው ድምጽህ የወንድሙ ጅራን ስሜነሽ የሚለውን ዜማ መምረጥህ ትክክለኛ ምርጫ ነው። በጣም ቆንጆ ምርጫ ነው። ለአንተ የድምጽ ስትራክቸር በደንብ የሚሄድ ነው። ስሜቱን መረዳት ስሜቱን ለማጋባብ መሞከር እንደገና ደግሞ ይሄ ሀረጋቱን በደንብ ለመሄድ የሞከርክበት መንገድ፣ ዳይናሚክስ ለመጠበቅ የሞከርክበት መንገድ በሙሉ ቆንጆ ነው። ምንድን ነው ባይሆኑ ብዬ የምላቸው የታችኛው የዜማ ክፍል የተመቸህ አልመሰለኝም። በዛ ምክንያት አንዳንድ ሀሳቦች ወይም ቃላቱ በደንብ ጥርት ብሎ አይሰሙም ነበረ ቢወጣልህ ብዬ አሰቡ። ከዛ ደግሞ ላዩ ጋር እንትናልኩ ሳዳምጥህ የተጨነቅ ይመስላል የወጣብህም የወረደብህም አይነት ስሜት ተሰማኝ። ዜማው ቆንጆ ነው። ከአንተ የድምጽ ስትራክቸር ጋር ይሄዳል። ግን ምንድን ነው እዚህ ጋር የሚገባህን ያህል እንድታስተላልፍ ያልሆነበት ብዬ ሳስብ እኔ በምርጫው ትክክል አይደለም የሚለውን ማለት አላምንበትም። ለምን ያንተ የድምፅ ስትራክቸር እና ይሄንንም ዜማ በደንብ አድርጎ መገለጽ የሚቻልበት ነው። ምናልባት ከጉልበት ጋር የተያያዘ ነገር ችግር ከነበረ እሱን ጉልበት በደንብ ደገፍ አድርገ የታንችኛው ድምጽ በደንብ እንዲሰማ ማድረግ ይጠበቅብሃል ማለት ነው። ድፍርሱ ጠራ ህልሜም ተፈታ የሚለው ጋር ጥርት ያለ የቃላት አካሄድ አይሰማም ነበር። የሆነ ውንክፍክፍ ብለው በደንብ እዛ ጋ ስሜቱን እንዳገልጽ ሆነው ባልና እያንዳንዷን በተለይ እንደዚህ ስለሆነው ቃላቱ በደንብ ተሰምቶ ስሜቱን በደንብ ማስተላለፍ የሚጠበቅብ ዘፈን ላይ እያንዳንዱ ቃላት ቫሊዩ ስላለው በደንብ ለቃላት መጠንቀቅ አለብ። በተረፈ የነበረው ፐርፎርማንስ ጥሩ ነበረ። በርታ፣ እሺ መኮንን። ወንድሙ ጅራ ከተጫወተው ስሜነሽ ትዝታ ማይነር ስኬል ላይ ያለ ከዳኞች ከመረጡት ውስጥ የመጫወት በጣም አሪፍ ነው። ወድጀዋለሁ። ግን አሁን ደግሞ በየጊዜው አዳዲስ ነገር የማየው ነገር አለ እና ይሄ አዘፋፈን አንድ ያልወደድኩት አዘፋፈን አለ። አርቲፊሻል የሚመስል ነገር እና ኬት የመጣ ነገር ነው ይሄ? አብዛኛውን አዘፋፈን ቀጭን ድምጽ የሚመስል ነገር ይሄ በሙሉ ቶን የሚዘፈን ነው አቅም አለ። ደግሞ ከብድ ሆኖ ምናምን ዳል የሆነ ሰዓት ላይ መጣ ይላል ሂደት ይላል ማለት ነው። አንድ ጥያቄ መጠየቅ እፈልጋለሁ አንተን ና ክለብ ትጫወታለ እ ትሰራለ ክለብ ስ ትጫወታለ ምን ያህል ጊዜ ተጫውታል? አሁን ላይ ኢንስትሩመንት ብዙ ጊዜ ተጫውታል ናይት ክለብ ምናምን ውስጥ አሁን እሱ ምን መሰለ፣ ብዙ ጊዜ እንደዚህ አይነት ነገሮች የሚሸውዱት ከሰው ጋር ነው ወይ ከቦታው ጋር ነው። የድምፅ ምጠና ቤቱ አነስ ካለም ወይ ቀስ ብለት ጨዋታ አለ። በራሳችሁ በቃ ደስ በሚል ስታይል ነው። ከባድ አለ፣ ፍሪስታይልም ነገሮች አሉት። ለምሳሌ አዝማሪ መሰንቆ ሲጫወት ሞቅ ካለም ሞቅ የሚደረግበት ቦታ አለ፣ ቀስ ብሎ የሚጫወትበት ነገር አለ። አደለ? ማኔጅ የሚያደርገው ራሱ አደለ? እጁንና ድምፁን እና ይሄ ነገር የተበላሸ ነገር ነው በቃ። ግን በቴክኒክ ዘፍነዋል። ሙሉ ዘፈናውን ሰው ሲሰማ ያውቀው፣ በተለይ ደግሞ አንድ ሁለት ከተባለ በጭራሽ አታውቀው። ስለዚህ ዘፈኑ እየተዘፈነ ነው የሚመስለው እና በጣም ጎበዝ ድምፅ አይነት ከሆድ ግን አትዘፍነውም። እና እንዴት ኬት የመጣ ነው አልኩት። ከዚህ በፊትም እንደዚህ አይነት ነገሮች አሉ። ስለዚህ ይሄ ዘፈን ከሆድ የሚዘፈን ዘፈን ነው። ከዚህ በኋላ የምትጫወታቸው ሙሉ ለሙሉ ነው መስማት ያለብን። እነዚህ አርቲፊሻል ቀጭን ድምፅና ለመሸወር ነው። አቅም የሌለው ሰው ነው እንደዚህ የሚያደርገው። አንተ አቅም አለ። ስለዚህ ይሄ በምንም መንገድ መምጣት የለበትም። ሌላው እዚሁ ላይ ዘፈን ላይ ደግሞ የሚወርደው ቦታ አለ፣ ጭራሽ አይሰማም እና እሱ ጋር ትንሽ ገፋ ብታደርገው ኖሮ በአንዱ ያው ዝቃላለ በዛው ቮሊዩም ስለነበረ ብታደርገው ማለት ነው። ሌላው ደስ ይላል መጨረሻ አካባቢ በፉጨት የጀመርካት ነገር በነገራችን ላይ ከዚህ ሪኮርዲንግ ውስጥ በጣም ወደው ፉጨቱ ነው። ያው የዳግማ አሬንጅመንት እንዳለ የወንድሙ ብቃት እንዳለ ዜማ ምናምን ሆኖ በጣም የተጫወተው እንደውም አንዳንዴ ሌላ ሮንግ ኪዎች ማለት ከቅኝት ውጭ ያሉትን ፖርዝን ምናምን ነገር ሰበንዙን እየነካ ያፏጨበት መንገድ በጣም አሪፍ ነው። በደንብ ተለማመድ ብትለው ደስ ይላል። እንደ ሶሎ ማለት ነው። በቃ መልካም እድል። አሪፍ ነው መኮንን እኔ ደግሞ ዛሬ መኮንንን ተመስሎ የመጣ ሌላ ሰው አለ ወይ ብዬ እስከምል ድረስ ጥሩ አይደለም። እውነቴን ኢነርጂ ያንተ አይደለም። መንፈሱ ያንተ አይደለም። ፕሬዘንስ ስቴጅ ላይ ያለ ኤግዚስተንስ ልክ አይደለም። እኔ ማቀው ከዚህ ሳምንት በፊት ሲወዳደር የነበረው መኮንን ይሄ አይደለም። ምን የሆንክ እንደሆነ አልገባኝ። ምንም ምንም ልክ አይደለም። ሙዚቃ እኔ በምርጫውም አልስማማ። ምክንያቱም ምርጫው ተስማምቶሃል የሚባለው ሁሉ ነገሩ ከአንተ ጋር ሲሄድ ነው አይደለም? አሁን ስለ ውበት ነገር ይቅርና እስቲ መሰረታዊ ነገሩን እንኳን ብናነሳ ሬንጁ ያንተ አይደለም። ለምሳሌ የመረጥከው ኪ ግማሽ መውጣት አለበት ወይም አንድ ከፍ ማለት አለበት ብዬ እያሰብኩኝ ነበረ። ግን አንድ አይደለም። አሁን ግማሽ ቢወጣ ራሱ በጣም ነው የሚያስጨንቅህ ወደ ላይኛው ያለው ክፍል። አሁን ያለህበትም ደግሞ አልተስማማህም። በጣም የደበዘዘ በጣም ቅዝቅዝ ያለና ድብዝዝ ያለ ፐርፎርማንስ ነው። ይሄ ሙዚቃ እንደሱ አይደለም። እውነቴን ጭራሽ እንደሱ አይደለም። ምን አስበህ እንደሆነ እንደዚህ ተጫወትክ ያለሁ አልገባኝም። እኔ ይሄ ደስ የሚለው አንተ ጋር ለምሳሌ ምንም ጭንቅ የለብህም። በጣም ጮኸህ፣ በጣም በጉልበትም ዘፍነህ አይተናሃል። ምንም እየተጫወትኩላ አይመስልም። በቃ ኤፈርትለስ የሆነ ፐርፎርማንስ እሱ ትልቁ ኳሊቲ ነው። በራስ ድምጽ ማዜምን በጣም የሚያምር በጣም የሚወደድ ድምጽ አለ በተፈጥሮ። አሁን እሱን አለፍን፣ በቃ አወቅን አይደል? ስለዚህ አድቫንስ ስለሆነው ነገር በምናስብበት ሰአት እንደዚህ ሙትት ያለ ፐርፎርማንስ እኔ ደስተኛ አይደለም። ጥሩ አይደለም።